ይህ የሚሰጥ ማነው? እኔ እ በራሴ ችሎታ የሚያመጣት አሜን። ጌታ ሰጥቶኝ እንደ ጌታ እንደምን ሆኖ አሜን። ገና ከዚህ ሁሉ እንገለባበጥለታለን ለሱ ክብር አሜን። ተባረኩ። እንወዳቸዋለን። ደስ ያለው ያጨብጭባል። ጌታ ስም ይባላል። እሱ ሲረዳ ነው ኢየሱስ ጌታ ነው ለማለት። እሱ ሲረዳ አንዳችን ነገር ከጸጉራችን አንዳች ነገር ሳይነቀል እኛ ዛሬ ጌታ ረድቶን ግን እንደዚህ እናመልካለን። እውነት በዚህ ጌታ ያንስበታል፣ ያንስበታል። እስቲ ሰዎች እያቸው ማምለክ እየፈለጉ መዘመር እየፈለጉ በጤና ታወቀ ታሞ ሆስፒታል ያለዋሉ መናገር የማይችል መብላት የማይችል ማለት፣ እኛ ግን ጌታ አረድቶ፣ አሜን። ለዚህ ጌታ ማኔ ከንበርክኬ ነው ስሙ ይባረክ አሜን። ጌታ ኢየሱስ ስለረዳን ስሙ ይባረክ። ክብሩን ሁሉ እሱ ይውሰድ። አሜን። ማስታወቂያ ከመናገሪ በፊት የቤተ ክርስቲያናችንን ማስታወቂያ ከመናገሪ በፊት ምስክርነት አለኝ የምትሉ፣ ለሶስት ሰው ድል ይሰጣል። ለሶስት ሰው ምስክርነት አለኝ የምትሉ የቱ ጋ? እዚህ ጋ አይታየኝም። እስኪ አለ። ምስክር አለሽ? ተባረኪ። ሌላ ሰው ሌላ ሰው ተባረክ። አንድ ሰው ሶስት ሰው ሶ ሌላ ምስክርነት ያለው እሺ፣ ወንድም ሲሳይን አናግሩት። ወንድም ሲሳይን የተደረገላችሁን ነገር ባጭሩ አጠራ አድቃችሁ ከጊዜ አንፃር ሲሳይን አናግሩት። ክብር ለጌታ አሜን። ክብር ለኢየሱስ። ቤታችን ዘውትር እንግዲህ መልሕቅ ዓለም አቀፍ ቤተክርስቲያን ትባላለች። ቤተክርስቲያናችን የማታጓት መልሕቅ ዓለም አቀፍ ቤተክርስቲያን ትባላለች። አድራሻችን የታወቀ ነው። ቀራኒዮ የሺደበሌ ታክሲ ማዞሪያ መጨረሻ ኦሮሚያ ባንክ ሁለተኛ ፎቅ እንገኛለን። ስሙ ይባረክ። አሜን። እስኪ አዲስ ነው ዛሬ ገና የመጣሁት የምትሉ እጃችሁን አሳዩኝ። ዛሬ ነው ወደዚህ ቸርች ተጋብዤ የመጣሁት። ተባረክ ወንድሜ፣ ተባረክ እህቴ፣ ተባረክ እናቴ፣ ተባረኪ እናቴ፣ አባቴ ተባረኩ። እንወዳቸው ስ ቆሙ ቆሙ ስቲ ስ ቆሙ ደስማ ዛሬ ነው በጣም ብዙ ሰው ጌታ ሲባርካችሁ፣ ሳምንታዊ ፕሮግራማችንን እነግራችኋለሁ ሳምንታዊ ፕሮግራም እንደዚህ የምናገለግልበት እንደዚሁ ደግሞ የምናመልክበት እግዚአብሔር እንደፈቀደ ከስምንት ሰዓት የሚጀምር ጌታ መንፈስ ቅዱስ እንደሚረዳን ነብይን እንደመረዳው እንደረዳው እንደመራ የሚያገለግልበት የፈውስና የነፃ መውጣት ጊዜ አለ። ስሙ ይባረግ። አሜን። ይህን ሁሉ እድል የሰጠን ጌታ ስሙ ይባረግ። አሜን። እንዲሁም ደግሞ ሮብ ሰዓት የሚጀምር እንደዚሁ እግዚአብሔር እንደረዳው የትምህርት ጊዜ ያለ ትምህርት ጀምረናል። የትምህርት ጊዜና ነፃ መውጣት ጊዜ ይኖረናል። እንዲሁም በሮብ ሮብ የታመማችሁ ሰዎች ነፃ ላይ የምትፈልጉ ማረ የምትፈልጉ ማስታወሻና መጽሐፍ ቅዱስ ይዛችሁ እንድትመጡ በጌታ ፍቅር ቤተክርስቲያኑ ታሳስባለች። ዓርብም ዓርብም በተመሳሳይ ፕሮግራም እንዲህ በተመሳሳይ ሰዓት ከ11 ሰዓት የሚጀምር እግዚአብሔር እንደፈቀደ እስከ ሁለት ሰዓት እስከ ሁለት ተኩል ወይም ግፋ ቤት እስከ ሶስት ሰዓት ጌታን የምናመልክበት እንዲሁም ደግሞ ነፃ ምንወጣበት የፈውስ ነፃ ምንወጣበት ጊዜ ስለሚኖረን በዛ ሰዓት ሁላችሁ እንድትገኙ፣ የታመመ ሰው ካለ አዳዲስ ሰዎች ያላችሁ ይዛችሁ እዚህ እንግዲህ መድኃኒቱ አለ። አሜን። መድኃኒት አለ እዚህ ቤት። እዚህ ቤት መጥቶ መድኃኒት ሳይሰጠው ማለት አይደለም። አሜን። መዳሊቱ ማለ ኢየሱስ በሱ ደግሞ ማን ይሰራ? መንፈስ ቅዱስ በነቢይ ጃክ ይሰራ። አሜን አሜን። ይሄንን እስቲ ያደረገ ጌታ ስሙ ይባረክ። እሱ አጥቂ አጥቂ። ሃሌሉያ ስሙ ይባል። አሜን። ሌላ ማስተዋቂያ፣ ሌላ ማስታወቂያ እንግዲህ ጌታ እስከሚሰጠን ድረስ በጌታ ፍቅር እንጠይቃችሁ ጌታ የራሳችንን ቦታ እስከሚሰጠን ድረስ ብዙ ኮሜንቶች እየመጡብን ነው። ልጅ ያዛችሁ እባካችሁ፣ ልጆቻችሁ ሰብሰብ አርጋችሁ ያዙ። ፎቅ ላይ እላይ ድረስ እየሄዱ ልጆች እየተሯሯጡ በር እያንቋቁ ስለተቸገረ ልጆቻችሁ እባካችሁ ያዟቸው። ውድ ውድ እንደው እኛ የራሳችን ፕሮግራም ማለዳ ፕሮግራም እስከምናዘጋጅ ነው። ከሰዓት በኋላ ግን ልጆች ይዛችሁ ባትመጡ ጥሩ ነው። ባትመጡ ጧት ጧት ግን ይኖረናል የልጆች ፕሮግራም እንጀምራለን። አሁን ስልጠና እያካሄድን ያለ ትምህርት እየሰጠን ያለው ነብይ እያስተማረን ያለው፣ ከሁለት ሳምንት በኋላ ግን የህፃናት ፕሮግራም እንጀምራለን። ስለዚህ ልጆቻችሁን በጌታ ፍቅር ያዟቸው። እሁዱ ደግሞ ለእነሱ ደግሞ የሚጸለይበት የሚማሩበት ጊዜ ስለሚኖር የዛን ሰዓት እሁድ ጠዋት ማለት የልጆች ፕሮግራም፣ ከሰዓት ደግሞ የአዋቂ ፕሮግራም ስለሆነ ልጆች እዚህ ፎቅ ላይ ይወጡ ቢወድቁ ይሰበሩ ዞሮ ዞሮ እኛው ነን። ስለዚህ ልጆቻችሁን ያዙ። እላይም የተከራየው ሰው ደግሞ ኮሜንት ስላመጣብን መንገድ መንገዳት ደረጃዋ ላይ መንገዳት አንዳንድ ሰው ይቀመጥ ብለው ፈቅደዋል። አንዳንድ ሰው እንዲቀመጥ አምሽታችሁ የመጣችሁ እዛ ጋር ለመተላለፊያ ስላለ ደረጃ ስላለ እና በጌታ ፍቅር እናሳሰባለን። ሌላው አሸኖችን ታዘዟቸው እባካችሁ። እግዚአብሔርን መፍራት ከዚህ ነው የሚጀምረው። አሸሮችን ታዘዟቸው። አሸርን እዚህ ጋር ተቀመጡ ሲሏችሁ ተቀመጡ። እዚህ ጋር ቆሙ ሲሏችሁ ቆሙ። አንዳንድ ሰዎች አሸሮች ሲናገሯችሁ ተነስታችሁ የምትወጡ ሰዎች አሉ። እንደዛ አይደለም። ከፍታን የሚፈልግ ዝቅ ይበል። ለእነሱ ያልታዘዛችሁ ለማን የምትታዘዙት? እነሱ እኮ የእግዚአብሔር አገልጋዮች ናቸው። ዛሬ እንደዚህ አሸር መሆኑን አትዩ፣ ነገ ምን ቦታ እንደሚደርሱ አታቋቸው። ስለዚህ ታዘዟቸው ታዘዟቸው። እዚህ ጋር ተቀመጡ ሲሏችሁ ተቀመጡ። ጠጋ በሉ ሲሏችሁ ተቀመጡ። መታዘዝ ከመስዋዕትነት ይበልጣል፣ እግዚአብሔር ቃል። ስለዚህ ታዘዙ። በጌታ ፍቅር ነው፣ ና እንወዳቸዋለን። እንደዚህ ካልሆነ መከባበር፣ መዋደድ አይኖርም። መዋደድ የሚኖረው በጌታ ቤት እንድህ ሲሆን፣ ስንታዘዝ። እኔ ምለው ስሰማ እናንተ እንሰማማ ስንሰማ ማለት ያለበለዛ እንዴት አምልከ ብቻ መውጣት? አይ አሜን ይህ ነገር ይጨምርብን። አሜን አሜን በሉ አሜን። ሃሌሉያ ሃሌሉያ። ክብር ለእግዚአብሔር ነው። እሺ አንድ ማስታወቂያ ይናገራለው። ለበሽተኞች ቦታ ለታማሚዎች ደግሞ ያስቀመጥናቸው ቦታዎች አሉ። ታማሚዎች ካላችሁ አሸሮች በሚያሳዩቻችሁ ቦታ ተቀመጡልን። የሚያማችሁ ካለ የጤና ችግር አለብኝ እንዲሁም ደግሞ ለቤተሰብ ለወንድሜ ለእቴ ማንጸለይ ይፈልጋሉ የምትሉ ካለ፣ አሸሮቹ ምልክት ስጧቸው። ምልክት ስጧቸው፣ ቦታ ይሰጧቸው። ምልክት ስጧቸው፣ ቦታ ይሰጧቸው። ይጸለይላቸዋል። በኋላ ለምን በኋላ ላይ እዛ ጋር ለመጸለይ አይመች እኛንም አታስቸግሩ፣ ነብይንም አታስቸግሩ። ፕሮግራም ካለቀ በኋላ አሁን በቀደመታ በጌታ ፍቅር ነው ጠይቃችሁ ይቅርታ ነው በእውነት ካለቀ በኋላ ታመማችሁ ሰው ውጡ ተብሎ ውጡ ተብሎ ለምን አልወጣች? መጨረሻ ላይ ግን እዛ ጋይዳ መጸለይ እፈልጋለሁ አሞኛ፣ ለምን አልወጣች? አንዳንድ ሰዎች ግን የዛን ሰው መታመሙ መታሞ መምጣቱ ሲፈወስ ቼክ አላችሁ። እራሳችሁ እንደገና የምትወጡ ሰዎች አላችሁ። መጀመሪያ አምናችሁ መምጣት፣ እፈወሳለሁ፣ ነፃ ወጣለሁ። ያንዱ መፈወስ ታዩ አይደለም? ለናንተ ይሄ የሙከራ ስርጭት አይደለም። አሜን ይሄ ምስከራ ስርጭት ቤት አይደለም። የጌታ ቤት የሚሰራው ጌታ ነው። በነብይ ውስጥ የሚሰራው ጌታ ነው። ስለዚህ የታመማችሁ ካላችሁ ከተባላችሁ ህመማችሁን መታችሁ መናገር ያለ በለዛም ደግሞ ህመማችሁ መድረት ካልፈለጋችሁ ደግሞ የታመማችሁ ግን በጆሮ በሚስጥር መናገር ይቻላል። በሚስጥር መናገር ይቻላል። ለምዳችሁ እንዲህ ቦታ ያመኛል ካላችሁ ይጸልላቸው። ግን ካለቀ በኋላ እንዲያመኛል እንዲሆኛለሁ እንትኑ እኛም ደግሞ ከዚህ በኋላ እንደዛ እናደርግ። ለምን በማስታወቂያ ላይ በተደጋጋሚ እየተነጋገረ ስለሆነ እየተናገረ ስለሆነ ክብር ለእግዚአብሔር፣ ክብር ለእግዚአብሔር። አሁን ደግሞ ጌታን በመስጠት ምናመልክበት ነው። ደስ ያለ በልግና ይስጥ ይላል። ደስ እያለ ለጌታ ላ የምንሰጠው። አሌሉያ፣ አሜን። ደስ እያለ መባ፣ አስራት፣ ልዩ ልዩ ስጦታ፣ የፍቅር ስጦታ መስጠት ይቻላል። እንዲሁም ደግሞ ሳምንት ቃል የገባችሁ ሰዎች አላችሁ። ይህው አሁንም ጌታ ይመስገን ብዙ ነገሮች እየተደረገ ነው ያለው። ይህው አሁን እንግዲህ እዚህ ጋር መብራት ተገዝተዋል፣ ግድግዳ ፓውዛ ተገዝተዋል፣ እዚች ጋር ዲም ላይት ተገዝተዋል። እግዚአብሔር ክብሩን ውሰድ። አሜን። ይህ ሁሉ በእናንተ ነው። አሜን። የማንም እጅ የሌለበት የእናንተ እጅ ያለበት ከጌታ በታች አሜን። ስለዚህ አሁንም ደግሞ መዝራት የምትፈልጉ ሰዎች ያልሰማችሁ ካላችሁ እንድትዘሩ በጌታ ፍቅር እናሳስባለን። ቃል የገባችሁ ቃላችሁን ፈጽሙ።